ያ አመኑ እናንተ አማኝ የሆናችሁትወገኖች ሆች ላተስሉ ዐን አሽያ አንዳአንድ አላፈላጊ የሆኑ ነገሮችን አትጠይቁ። ይንቱውደለኩም ተስእኩም እነዚህ ነገሮች ሳያፈልቅ ጠይቃችሁ መልሱ የተገለጠላችሁ እንደሆነ ያስከፋችሁ ይሆናልና ይነ ወይም ተሳሉ ዐን አህነ ዩነዘሉቁርአን እንግዲህ፣ እንዳትጠይቁ ስላችሁ ብትጠይቁ መልሱ አይሰጣችሁም ማለት እንዳይመስላችሁ እነዚህን አላስፈላጊ ጥያቄዎች ቁርአን በሚወርድበት ክፍለ ዘመን ከጠየቃችሁ ያው ነቢዩ በሕይወት እያሉ ማለት ነው። ቱብደ ለኩም መልሱን ይገለጥላችኋል መልሱ ምንጊዜም አይቀርም ማለት ነው። ግን መልሱ ሲመጣ እናንተን የሚያስጠይም እንዳይሆንባችሁ ነው አትጠይቁ ያልኳችሁ ይላል። አፈላሁ አንሃ ከአሁን ቀደምም ያለ አግባብ የዚህ አይነት ጥያቄ ጠይቃችሁ ነበረና እሱን ይቅር ብሏችኋል። ካሁን በኋላ ግን እንዳትደግሙ። ወላህ ገፉሩን ሐሊም፣ አላህም ምሕረተ ሰፊና ታጋሽ የሆነ ጌታ ነውና ባለፈው ጥፋታችሁ ሳያስጠነቅቅ በፊት ሊቀጣችሁ አይሻም ይላል። እንግዲህ ይህን ያለበት ምክንያቱ አንዳንድ ሙናፊቆች ነብዩን ዐለይሂ ሶላቱ ወሰላም እየመጡ የሆኑ ያልሆኑ ጥያቄዎች ያቀርቡላቸው ነበር። አንዳንዶቹ ደግሞ አይሁዶች ሙናፊቆችን እንደ መሳሪያ በመጠቀም እሱ እንግዲህ የአላህ ነቢይ ከሆነ እንደዚህ ይህን ጠይቀው እያሉ ይልኩባቸው ነበረ። የዛ ጊዜ እንግዲህ ትክክለኛና ቅን የሆኑትን ሰሃቦች ጠቃሚ ነገር በማስተማር ፈንታ እነዚህን ሙናፊቆችና የጥላት መለክተኞች በማስተናገድ ጊዜ ይወስድባቸው ነበረ እና የዛ አይነት እንግዲህ ተንኮል አዘል ጥያቄ ማቅረብ የለባችሁም። ይህን ስራችሁ መልሱ ይቸግረዋል ነቢዩ ወይም እኔ መልስ አልሰጥም ማለት ሳይሆን መልሱ ምናልባት ክፉ ሊሆን ይችላል፣ እናንተን የሚያስጠይም ወይም የሚያሳፍር ሊሆንባችሁ ስለሚችል ነው የከለከልኳችሁ፣ በማለት አላስፈላጊ ጥያቄ እንዳያቀርቡ አስጠነቀቀ ማለት ነው። አንዳንዶቹ እንግዲህ በየዋህነት እንደው ነብይ ከሆነ መቼም ሁሉም ነገር ያውቃል በሚል ስሜት ትንንሽ ነገር እንኳ ሲያጋጥማቸው ሄደው ይጠይቋቸው ነበረ። ለምሳሌ አንድ ሶሀቢ ግመል ጠፋችበት ይባላል ግመል ጠፋበት በአካባቢው ዙሮ ተዘዋውሮ ቢፈልግ ታጣል። ይህ ጊዜ ሲጨንቀው ጊዜ ሄዶ ሲነብዩን ልጠይቅ በማለት ግመል ጠፋ ነበረ የት አካባቢ ትገኝ ይሆን ብሎ ጠየቃቸው። ይህ እንግዲህ ከነቢይ ጋር የሚገናኝ ነገር አልነበረም ማለት ነው። ግን እሱ ከጭንቀቱ የተነሳ ቢጠይቅም አድራጎቱ ልክ አልነበረም ማለት ነው። እሳቸው ግን መልስ ሰጡ። የአላህ አሳውቋቸዋልና እንደዚህ ቦታ እንዲህ አይነት ሸለቆ ውስጥ አንገቷ ላይ ያሰርክላት ዘመድ ዛፍ ጠልፎ ጠምዝዞ ገድሏት ትዛ ተዳበቅታለች ብለው ላኩት። እዛች ቦታ ሲሄድ እንደዛው ተቆልመማ በታገኛት ይባላል። ሌላው ደግሞ በጃሂሊያ ጊዜ እቴይ ያባቱ ልጅ አይደለም እየተባለ የሰፈሩ ሰው ያማው ነበር። አንዳንድ ሰው እንግዲህ አባትዮው በሽተኛ ነው አያስረግዝም የሚባል እኔት ያድራል ልጅ የተወለደ እንደሆነ እግዚአብሔር ሰዎች አንጥታው ነው እንጂ ከሱ አይደለም የሚባል ነገር ይመጣል ማለት ነው። የዚህ አይነት እንግዲህ መሾካሾክ ነበረበት። አንድ ሰው ይሄ እንግዲህ ሁልጊዜ ግዜ ወድ ወዱን ይበላው ነበረ። እኔ ሁልጊዜ እንጂ አባቱ አይደለም እየተባልኩኝ እንዲያው ነቢይን ጠይቄ እንግዲህ ይለይልኛል አለና፣ አንድ ቀን ተነስቶ በአደባባይ ነቢዩ ሰው ጋር እያሉ አባቱ የማን ነው ብሎ ጠየቃቸው ድንገት ይባላል። የዚህ ጊዜ ደግነቱ መልሱ ያው ሰዎች ያላግባብ ነበር የሚያሙት እንጂ ያ አባት የተባለው ሰውዬ ትክክለኛ ነበረ። አቡ ከሁዳ አሉት ይባላል። ያው ወልዶ ያሳደገ ነው አባት ብለው መሰከሩለት። አልሐምዱልላህ። እሱ እንግዲህ በውሸት የሰውዬ አባቴ አባት የማይሆን እንደሆነ ያው ትክክለኛውን አባቴን አውቄ ወደዛው መሄድ አለብኝ ብሎ ተበሳጭቶ ነው የጠየቀው። ግን ይህ ጥያቄ እሱ ለራሱ መፍትሄ ያገኘው ሲል በቤተሰቡ ላይ ውርደት አምጥቶ ነበር ማለት ነው። ከዛሬ እህሜት የነበረውን ዛሬ ግን እሱ ገብቶ በመጠየቁ እንደ አጋጣሚ ሆኖ ይሄ በቤቱ ያለህለት ሳይሆን የውጭ እገሌ የተባለ ሰው ነው ብለው ቢነግሩት ኑሮ በአንደኛ ደረጃ እናቱን አዋረዳያት ነበረ፣ መላውን ቤተሰብም አቃወሰው ነበረ ማለት ነው። እሱ ግን የራሱን ችግር አይቶ ነው እንጂ የቤተሰቦቹ ትዝ አላለውም። ኋላ እናቱ እሳት ለብሳ እሳት ጎርሳ መጣች ይባላል። እንዳንተ አይነት የእናቱን ሐቅ የሚረጅ ጥርጉም አይቻላቅም እኔ ይህን ያህል እንግዲህ አንተን አሳድጌ ለቁም ነገር አብቅቸ ዛሬ በሰርግና ድቃላ ነበረ የሚል መርዶ ልታመጣብኝ ነው የምትጠይቀው አለች ይባላል። እኔ ያንቺ መልስ ዛሬ ይመየ የራሴ ችግር የፈጣው መስሎ ነው እንጂ አላት ይባል እና እንግዲህ እንዲህ አይነት ጥያቄዎችን አታንሱ። አላህ ሱብሓነሁ ወተዓላ የዚህ አይነት ጥያቄዎች ካነሳችሁ ይኸው እንዲህ አይነት አሳፋሪና አስተፍ የሆኑ መልሶች ያጋጥማችሁና ራሳችሁ ትዋረጋላችሁ። ሌላው ደግሞ በጃህልያ የሞተ አባት ነበረው ካፊር ሆኖ የሞተ ማለት ነው እና አባቱን በጣም ይወደው ነበር ይባላል። እሱ እስልምናን ተቀበል አላህ ሲሉ አረገለትን ነው ኋላ ግን አባቱን ከመውደዱ የተነሳ እውነት ኔም አባት ጀሃነም ሊወርድ ነው አለና ሲነብዩን ጠይቄ ላረጋግጥ በማለት አይነ አብ ያ ረሱላ አላቸው ይባላል። ይናራ ጀሃነም ውስጥ ነዋ ብለው አሳቀሙ። የህዝቤ ሽንቅት ቃለ ሰውነቱ ይባላል እና ለምን ትጠይቃላችሁ? ወትሮውንም እነሁ መን ሽርክ ቢላ ፈቀድ ሐረመሏሁ ዐለይሂል ጀነተ ወመ ዋሁና ብሏል። አላህ በሽርክ የሞተ ሰው ጀሀነም መሆኑን ማያጠያይቅ ነገር ነው። መልሰ ግን በአደባባይ አባት የት ነው ብለህ በመጠየቅ ይኸው እንደ አይነት መርዶ አተረፍ በማለት የዚህ አይነት ጥያቄዎች አታንሱ በማለት አላህ ሱብሓነሁ ወተዓላ አስጠነቀቀ። ሁሉም ግን ጥያቄውን ካነሳችሁት በኔም በኩል ሆነ በነብዩ በኩል መልሱ ዘመነ ወሒ ላይ እስከሆነ ድረስ መልሱ ይመጣላችኋል። ግን በመልሱ ከመደሰት ይልቁንስ ትከፋላችሁና ራሳችሁን ታዋርዳላችሁ በሚል ነው የከለከልኳችሁ ይላል። እዚህ ላይ እንግዲህ ፈስአሉ አህለ ዚክሪ እንኩንቱም ላታለሙን የሚል አያት አለ። ያው እናንተ ዲናችሁን ጠይቃችሁ ባለሙያ ተረዱ ይላል። ብዙ ቦታ መማር መመራመርን ቁርአን ደጋግሞ ነው የሚያስተምረው። እዚህ ላይ ግን አትጠይቁ የሚል ነገር ሲመጣ ሁለቱ አንቀጾች አይጣረሩም ወይ? አንዱ ጠይቅ ሌላው አትጠይቅ እንዴት ይባላል የሚል ጥያቄ ያስነሳል። ለዚህም መልሱ አትጠይቁ የተባለው መጠየቁ አላስፈላጊ የሆነ ነገር ማለት ነው። ጠይቁ የተባለው ደግሞ ያው ትምህርት የሚሰጥና የሚጠቅም መሆኑ የታወቀውን ነገር ማለት ነው። ስለዚህ እንግዲህ አላስፈላጊ የሚባሉትን ለምሳሌ አንዳንድ ነጥቦችን ብንጠቁም፣ አንደኛ ይጠየቅም ባይጠየቅም ፋይዳ ወይም ውጤት የሌለው ነገር ይኖራል ማለት ነው። ለምሳሌ አባቴ ማን ነው ብሎ የጠየቀው ሰውዬ አባቱን አሁን መጠየቁ ምንም የሚያመጣው ነገር የለም፣ አንድ ጊዜ አልፏል። ስህተትም ካለ ትክክለኛም ከሆነ የሆነው ነገር አልፏል። በጃሂሊያ ጊዜ የተሰራ ነገር አሁን በእስልምና ቢነገር ትክክለኛ ነው ቢባል ትክክለኛ የሚባል ለውጥ የለውም ማለት ነው። ካፊር ሆነው ነው የወለዱት ሰዎቹ። በዛ ጊዜ እንግዲህ እንኳን ዲን ቀርቶ በኩፍር የነበሩ ሰዎች አሁን እንዲህ አይነት ስህተት ሰርተው ነበረ ቢባል ምናልባት ቤተሰቡን እንግዲህ ክብሩን ይነካል እንጂ ለጠያቂው የሚሰጠው ጥቅም የለም ማለት ነው። ሁለተኛ ደግሞ ከአስፈላጊ በላይ የሆነ ጥያቄ ማለት ነው። እንግዲህ አንድ መመሪያ በሚሰጥ ጊዜ አላስፈላጊ ማብራሪያ መጠየቅ ማለት ነው። ለምሳሌ ነቢያችን ዓለይሂ ሰላቱ ወሰላም ስለ ሀጅ ሲያስተምሩ ሀጅ ግዴታ ነውና ሀጅ አድርጉ ሙስሊሞች ብለው ሲያውጁ አንድ ሰዋቢ ተነሳና በያመቱ ነው ወይስ ብሎ ጠየቃቸው። ይሄ እንግዲህ በያመቱ ከሆኑ ከሆነ እሳቸው ራሳቸው በያመቱ ማድረግ አለባቸው ይሉ ነበር። እሳቸው ግን ሀጅ ያድርጉ ሲሉ በየአመቱ የሚል ጥያቄ ማንሳቱ አዎን በያመቱ ነው ቢባል ኑሮ ይሄ ከባድ እንግዲህ መዘዝ ያስከትል ነበረ ማለት ነው። እና አዎን ብል ኑሮ በየአመቱ ይወጅባችሁ ነበረ ብለዋል ረሱል አለ ስላት ሰላም እና አላስፈላጊ ማብራሪያ መጠየቅ መዘዝ ያመጣልና ሐጅ አድርጉ ከተባለ አንድ ጊዜ ካደረገ ይበቃል ማለትን ስለሚያመለክት እንዲህ አይነቱ ጥያቄ አያስፈልግም ማለት ነው። ሦስተኛ ደግሞ ጥያቄው ራሱ ጊዜ ጋራ የማይጣጣም ከሆነ አይፈቀድም ማለት ነው። ገና ያልመጣ ነገር ሰማይ ቢሰበር በምን ይደገፋል የሚባል አይነት ነገር ማለት ነው። ስለዚህ እንግዲህ ወቅቱ ያልደረሰ ወይም ገና ያልተከሰተ ነገር ሲጠየቁ ነቢያችን ዘሩኒ ማተረሱኩም ይሉ ነበር። እኔ የተውኳችሁን ነገር ተውኝ። ወቅቱ ያልደረሰ ነገር ምናልባት እንዲህ የሆነ እንደሆነ መፍትው እንዲህ ነው እንዴት ነው የሚሆነው ተብሎ አይጠየቅም። ያ ችግሩ ሲደርስ ነው መፍት የሚፈለገው ማለት ነው። አራተኛ ደግሞ በጣም ፈታኝና ውስብስብ የሆኑ ጥያቄዎችን አታንሱ ሰዎች ላይ ማለት አንድ ምሁር በሚያስተምርበት ጊዜ እንዲሁ መጣም የተሳሰሩና መጥፎ የሆኑ ጥያቄዎችን ካመጡበት ሰውየውን ለማዋረድ ይሆናል አላማው ማለት ነው። ትምህርቱን ለማገኘት ሳይሆን አሁን ይህን ጥያቄ እ ጠይቀው ይህ ሰውዬ ይችለዋል አይችለውም ብሎ ህዝቡ ፊት ለማጋለጥና ለማሳጣት ስለሚሆን ተንኮል ያዘለ ነውና የዚ አይነት አያስፈልግም ማለት ነው። አምስተኛ ደግሞ አንድ ዒባዳ ነገር በሚደነገዝበት ጊዜ አላህ አንድ ነገር ጥሩ ብሎ በሚያዝ ጊዜ ለምሳሌ ሶላት ትገዱ ይላል አላህ። ሶላት ትገዱ ብሎ ያዘዘው ምን ሊያረግለት ነው የእኛ ጎንበስ ቀና ማለት ተብሎ አይጠየቅም ማለት ነው። ሕክማ ይኖረዋል። ማንኛውም ነገር የታዘዘበት የራሱ የሆነ ጥበብ ምክንያት ይኖረዋል። ግን ያም ምክንያት አላህ ፍቃዱ ሆኖ ከነገረን መልካም፣ ካልሆነ ግን ሚስጥሩና ፍልስፍናው ካልገባኝ በስተቀር ተብሎ ያን ነገር መፈላፈል አያስፈልግም ማለት ነው። ጥሩን አላህ የወቀው ብቻ አንድ ነገር ታገዘ መስራት ነው ያለብህን ማለት ነው። ስድስተኛ የሰውን የማድረቅና የማብሸቅ የሆነ ጥያቄ ማለት ነው። በኒ እስራኤሎች አልበቀራ ላይ ነቢዩላህ ሙሳን እድዑ ለና ረበከ ወይ ለና እያሉ ሶስት አራት ጊዜ ደጋግመው ምን አይነት ከብትናት እንድናርድ የሚፈለግብን እያሉ በመጠየቃቸው ራሳቸውን ከባድ ችግር ላይ ጥለዋል። ዝም ብለው ከብትረዱ ሲባሉ ያገኙትን ነገር ቢያርዱ ኑሮ ለዛ ሁሉ ችግር አይበቁም ነበረና ማለት ነው። ሰባተኛ የሚጠየቀው ጥያቄ ከቁርአንና ከሐዲስ ጋራ የሚጋጭ መሆን የለበትም ማለት ነው። ከዲን ጋራ የማይጣጣም ጠረጂን የሆነ ጥያቄ ማንሳት አይገባም። የዛ ጊዜ ሙኡሚኖችን እሸክ ላይ መጣል ያስከትላልና ማለት ነው። ስምንተኛ ደግሞ ሙተሻ ቢያት የሆኑትን ነገሮች መጠየቅ አይገባም። ማለት ምንድን ነው? በቁርአን ውስጥ አንዳንድ ግልጽ ያልሆኑ ነጥቦች አሉ፣ አለመሀጠር ለምሳሌ አሊፍላሚን የሚለውን የትክክለኛው ትርጉም ምንድን ነው ብሎ ትትር አድርጎ መጠየቅ አይገባም። ምክንያቱም ይሄ በነፍስ የተፈሰረ ነገር አይደለም። አላሁ አለም ተብሎ የሚታለፍ ነው ስለተባለ የዚህን ምስጢር እንግዲህ ግድ ካላወቁት አይባልም። ሙተሻቢህ ነው አላሁ አለም ብሎ ማለቱ ነውና የሚመረጠው ማለት ነው እና ፈአመለዚነ ፊቁሉቢሂም ዘይግን ፈየተቢዑነ ማተሻበሀ ሚንሁ በልቦናቸው ውስጥኔት ያለባቸው ሰዎች ግልጽ የሆኑትን አንቀጾች ይተው አጠራጣሪዎችንና አሻሚዎችን ነው ትኩረት የሚሰጧቸው ብሏልና የዚህ አይነት ጥያቄ መጥፎ ውጤት ነው የሚያመጣው ማለት ነው። ዘጠነኛ ደግሞ ባለፉት ቀደምት አባቶቻችን የተፈጸሙ አንዳንድ ስህተት የመሰሉ ነገሮችን መጠየቅና ስለነሱ ብዙ መፈላፈል አይገባም ማለት ነው። ለምሳሌ በሰሃቦች መካከል በአንድ ወቅት አለመግባባት ተፈጥሮ በርሳቸው በተደረገው ግጭት እስከ መጋደል ተደርሷል። ያው ባና በአሊና በሙዓውያ ዘመን ማለት ነው። የዛ ጊዜ እንግዲህ ሁሉም ሰሃቦች ናቸው ሙሚን ሆነው ሲያበቃ እንዴት ለስልጣን ተጣሉ? እንዴት ተጋደሉ? የሚል ጥያቄ ማንሳት አግባብ አይደለም ማለት ነው። ምክንያቱም የዛ ጊዜ እነሱ ያም እኔ ዘንድ ነው ሀቁ፣ ይህም እኔ ዘንድ ነው ሀቁ ብለው ሁላቸውም ሀቅን ለማስከበር ባደረጉት እንቅስቃሴ ነው ግጭቱ የተፈጠረው እንጂ ራሳቸው ዱኒያን መርጠውና ወንድሞቻቸውን ለማጥቃት ፈልገው አይደለም። ስለዚህ ጥያቄ በዑመር ብኑ ዐብዱልዓዚዝ ጊዜ ተነስቶ ይባላል እና ሁለቱን ቡድኖች ያነሳ እናንዱ ጥያቄ ይህም ነገሌና እም ነገሌ ጦርነት አድርገዋል ማንኛው ትክክለኛ ማንኛው ስተተኛ ይመስልታል ብሎ ጠየቃቸው ይባላል ታቢዒ ናቸው ዑመር ብኑ ዐብዱልዓዚዝ ይህ ጊዜ በጣም አስገራሚ የሆነ መልስ ሰጡ እና በዛ ወቅት እኔ ባለመኖሬ እና ባለመፈጠሬ አላህ በእጄ ደሙን እንዳልነካ ጠብቆኛል አሉ ደሙ እጄ እንዳይነካ ጠብቆኛል ተብቆኛ። ታዲያ ዛሬ እኔ ጊዜው ካለፈ በኋላ መጥቼ ያንን እጄ እንዳልነካው የከለከለኝ እንደም በመላእክት ላማስተላው አልፈልግም ማሉት ይባላል። እና በመላእክት እንግዲህ እገሌ ስተኛ ነበር እገሌ ትክክለኛ ነበር ካለ በማያገባው ነገር ገብቶ ዘባረቀ። ምናልባት የሚለው ስተኛ ያለው ትክክለኛ ትክክለኛ ያለው ስተኛ ሊሆን ይችላልና ማለት ነው። አስረኛ የመግደርደርና የደራ ጥያቄ ማለት ነው። እና እንግዲህ አንዱ ሰው ነገሩን ያውቀዋል የሚጠይቀውን፣ ነገር ግን የሱን እንግዲህ አዋጭነት ለማንቀባረቅና የተጠያቂዎችን የበታችነት ለማጋለጥ አስቦ እንግዲህ አዋጭ ከሆንክ ይህን መርሳንታ እያለ ሰዎችን ለማሸነፍ የሚደረግ ጥያቄ እንደዚህ አይነቶች ነው። አላህ ላተስአሉ አን አሽያ በማለት የከለከላቸው ማለት ነው። ከዚህ ሌላ ያለው ግን ስለ ዲኑ ማወቅ ፈልጎ እና ባለሙያው ሊጠይቀው ሊነግረው እንደሚችል የሚያምንበትን ሰው መጠየቅ እንዳውም ዋጅብ ነው ማለት ነው። ምክንያቱም ሰው ካልተማረ ሊያቅ አይችልምና። ና ወዲሳ አላ ቀውሚ ሚን ቀብሊኩም፣ የዚህ አይነት አላስፈላጊ የሆነ ጥያቄ ከናንተ በፊት የነበሩት ህዝቦችም ጠይቀው ነበረ። ትማ አስፋሁ ቢሃ ካፊሪን በዛች ጥያቄ ሳቢያ ሙሚን የነበሩ ሰዎች እንደገና ከሀዲዎች ሆነው አተሩ ወይም አነጉ ይላል። እንግዲህ በኒ እስራኤሎች ብዙ ጊዜ የነገሯቸውና የመከሯቸውን ባለመስማታቸው እንደዚህ አይነት መጥፎ ጥያቄዎችን ያቀርቡ ነበር ለነቢዮቻቸው በዛ ጥያቄ መሰረት እንደገና መልሱ ሲመጣላቸው ያንን ነገር አንሰራምና አናከብርም በማለት ተሳስተዋልና ጠፍተዋል እናንተም እንደዛ እንዳትሆኑ በማሰብ ነው ያስጠነቀኳቸው ይላል ለምሳሌ በነቢዩላህ ሙሳ ጊዜ አንድ ችግር ተፈጥሮ ለዛ ችግር መፍትሄ የሆን ዘንዳ ሲጠየቁ ከብት ረዱና በዛ በከብት ይቱ ስጋ ነው ችግሩ የሚፈታው ብለው ነገሯቸው ያ የታዘዘውን ነገር ዝም ብለው ያገኙትን ከብት አርተው ማቅረብ ሲገባቸው ምን አይነት ከብት ነው ፀጉሩ ምን ይመስላል አቅሙስ ሙያ ውስጥ እያሉ የማይችሉት ዕዳ ውስጥ ተዘፈቁ ይባላል። በሌላም ጊዜ ደግሞ በይተል መቅዲስ ዘመቻ አድርጋችሁ በአካባቢ ያሉትን ካፍሮች ወቅታችሁ ግቡ ብሎ ሲያዛቸው እዛ አላህ ስብሓነሁ ወተዓላ ድል ሰጣችኋለሁ እያላቸው እነሱ ግን ፈርተናል ነነድ ቁላሀ አበደን ማዳሙ ፊሃ በማለት እምቢ አሉ። በመጨረሻም እንዳሁም ተመልሰን ወደ ሀገራችን እንመጣለን በማለት አርባ አመት በምድር በዳ እንዲላፍዱና እንዲማቅቁ ተደረገ ማለት ነው። በሌላም ጊዜ ደግሞ እንደገና ከአርባ አመት በኋላ እትገቡ ከተማዋ ስትገቡ እድኩሉ ባበ ሱጀደን ወቁሉ ሕጦቱን በሩን ስጅድ እያረጋችሁ ሽኩር እያረጋችሁ እንደገና መረስ ጠን እያላችሁ ግቡ ሲሏቸው በቅታቸው እያንፏቀቁ እንደገና ደግሞ

እዝ ቃለል ሐዋሪዩን ያ ዒሳ ብነ መርየም፣ እዚሁ ሱራ ወደ መጨረሻው አካባቢ እንደሚመጣው በጊዜው የነበሩት ሐዋርያት የተባሉት ለነብዩላህ ዒሳ የመርየም ልጅ ዒሳ ሆይ አሉ ሀል የስተጢዕ ረቡከ አን ዩነዚለ ዐለይና ማኢደተን ሚነ ሰማእ፣ ጌታ ከወደ ሰማይ በኩል ማዳ አውርዶ እኛን ሊያበላን ይችላል ወይ የሚል ጥያቄ አቀረቡ። እንግዲህ በጣም የሚገርም ነው። አላህ ይህን ነገር ይችላል ወይ ተብሎ መጠየቅ የማይችለው ነገር ያለ ይመስል ይህም በሚጠይቋቸው ጊዜ ቃል ተቁላህ እንኩንቱም ሙእሚኒን እናንተ አማኞች ከሆናችሁ አላህን ፍሩ። እንዴት እንዲህ አይነት ጥያቄ ትጠይቃላችሁ? ብለው ሲመልሱላቸው አይ እኛ እኮ በዛ በሚሰጠው ማዲ ለመጠቀምና እንደገና ደግሞ አንተም ትክክለኛ መሆንህን ይበልጥ ለማረጋገጥ ፈልገን ነው አሏቸው። አሁን ይችላል በማለት ጠየቁላቸው። ወደ ፊት ያው ዝርዝሩ ይመጣል። በመጨረሻ ግን በመጣው ጥያቄ መሰረት ለስተትና ለችግር ተጋለጡ ይባላል። እና አሁንም እንግዲህ ከእናንተ በፊት የነበሩ ዑመሞች ነቢዮቻቸውን አላስፈላጊ ጥያቄ ጠይቀው ለተለያዩ ችግሮች እንደተጋለጡ ሁሉ እናንተም የዚህ አይነት ችግር እንዳይገጥማችሁ በማሰብ ነው አትጠይቁ ያልኳችሁ ነው ምነው